አሰላሙ አለይኩም ረሕመቱላህ በረካቱ። እንግዲህ ይህን የሱፍያ ጉድ እንግዲህ እንድትሰሙ ዘንዳ ነው። ምን እያሉ እንደዚህ በምርቃና እንደሚያወሩ ይህ ሰውዬ የታወቀ ሰው ነው። ያው ክፍለ ሀገር ላይ አህለ ሱናዎችን በመሳደብ በተለያየ ሁኔታ እንደሚታወቁ ብዙ ኢንፎርሜሽን አጣርቻለሁ። በጣም ያው ከአህባሾች ጋር እጅና ጓንት ሆነው ያኒ አህለ ሱናዎችን ውሀቢያዎች ምናምን እያለ ያኒ እንትን የሚል ሰው ነው። ጣን የሚያደርግ ሰው ነው። ተመልከቱ ምን እንደሚል፣ ተመልከቱ፣ አድምጡ ከኔ ጋር ኢንሻላህ። በተወሰነ ይን እያቆሙ ታዕሊቅ አደርግበታል። ንግግሩን አድምጡት። እነዚህ ሱፊያ የሚባሉት አሁን ላይ ያሉ ምን እያሉ ወላጆቻችን እንደሚሸውዷቸው በተዘዋወረ አህባሾች ማለት ነው። ምን እያሉ ኡማውን እንደሚያጠሙ ተመልከቱ፣ ኢንሻላህ ሲመጣ ተመልከቱ ይቺ ልጅ ድንጋይ ውስጥ ያደረገችው ጫት ነው። ጫት ቃሚ ብለው ሰተዋት ያንን ጫት መቃም ትታ ድንጋይ ውስጥ አድርገዋለሽ እያለ ነው። ተመልከቱ። ሌላው ግን ወልዶ ልጅ ሲመጣ እሷ ሳልትወልድ መጣች መሀን ሆና መጣች። ምን ነበር ያዘዝኩኝ? ጫት ቅመሿን ተመልከቱ። ምን ነበር ያዘዝኩሽ አንቺን አሏት። ማን ወልይ ነው እንደዚህ የሚለው? ጫት ነበር ቅመሽ ዋሉ አሏት። ጫቱን ማለት ነው። አዎ ወላ ወላ ረብ ልዓለሚን የየምላስ አንድ ቀን ማሳፈሮ ላያት ያንን ጫት አልቀምሾን ሀቁ ነው ያሏት። ቀኖ አለዋል የማና መነጠረውን ዘርጋ አድርገው ያው ተመልከቱ። ያንን ጫት አልቃምሹም። ተመልከቱ፣ አንደኛ ወደ ጫት ያኒ ሲጣሩ ህዝቡን ወደ እንትን ማለት ሁለተኛ ደግሞ ተመልከቱ የከሽፍ የማዕና መነጽራቸውን አደረጉ። ቢማዕና ያው መነጽር እንዲህ ዝም ብሎ ኖርማል እኛ የምናውቀው መነጽር እንዳይመስላቸው፣ ያኒ ራቅ አድገው ማየት ይችላሉ ማለት ነው። ወልዮች ብለው ሰው እናት አባቶችን በምን አይነት መንገድ እንደሚሸውሉ ተመልከቱ። ይቺ ልጅ አታመጣ እሳቸውን ስጠይቅ ይሄ ወልይ የተባለውን ሰው ስጠይቀ ወልዩ ምንድን ነው የሚላት ጫት ቃሚ። ተመልከቱ። በጣም ያሳፍር ወላ ኡመተር ሙሐመድ እያተነሱም አሉ። ያንን ህዝብ ውስጥ ያሉ የስድስት ያ ቦታ ማለት ነው። አያችሁ፣ ያ ቦታ የጣለችበት ጫት የጣለችበት ቦታ ማለት ነው። አዩትና በመነጽራቸው አለ። ከዛ ኑ እስኪ ሰዎች ብለው ሄደው ያ ቦታ ሲቆፈር ምን ተገኘ? ተመልከቱ። በጣም የሚያሳዝን ነገር ነው ወላሂ፣ የስድስት ወር ህጻን ልጅ ሆኖ ተገኘ። የጣለችው ጫት ማለት ነው። አውዙ ቢላ ይህ ነው እንግዲህ ሱፍዮች የሚያስተምሯቸው ወላጆቻችንን ተመልከቱ። እንግዲህ አሏት። ግን ያው ተበላሽቷል። አራው ማያም መዝገቡ ተነቃሩን ጋር ሆነ ያንቺ ነገር አሏት። ተመልከቱ። በጣም የሚያሳፍር የሚያሳዝን ነገር አሁን መዝገቡ ከነቃሩን ጋር ሆነ። ያንቺ መዝገብ ምድረው ጥፋቷ ጫቱን አለመቃሟ ማለት ነው። ጫቱን ስላልቃመች መዝገቡ ከነቃሩን ጋር ሆነ። ቃሩም ማለት በነቢዩ ላህ ሙሳ ጊዜ የነበረ ሀብታም የነበረ ሰው አላህ ከነ ንብረቱ ያሰመጠው። ሰደቃ ውጣ ሲባል ተው አትኩራ ሲባል እንብ ያለ ሰውየ ነው። በጣም ጥጋበኛ የሆነ ሰውየ ነው። ከእሱ ጋር መዝገቡ አንድ ላይ ሆነ። ሱብሃነላህ። ለምን ያችን ቃል ጫት ስላልቃመች ማለት ነው። አያችሁ። አላ ኢና አውሊያ አላህ ላ ከውፍን አለህም ወላሁም ያህዘኑን አለ። ቁርአን መረጃ ሲጠቅስ ተመልከቱ ያኒ ወልዮች ልጅ ይሰጣሉ። ጫትቃሚ ቃሚ እያሉ ልጅ ይሰጣሉ ለማለት ቁራን መረጃ ይሰጣል። ስለዚህ ከዚህ ትምህርት ትልቅ ትምህርት የምትይዙት ምንድን ነው? ቁራን የጠቀሰ ሁላ ቁራን የቀራ ሁላ አሊም አይምሰላችሁ እባካችሁ፣ እባካችሁ። ሺአውም ገብት ሄዱ። ቁራን ነው የሚነግራችሁ ይኸው። ይሄም ሰውዬ የሞተ ሰው እንግዲህ ወልዮች አፍወን ወልዮች ልጅ ይሰጣሉ ብሎ ቁራን እንደምሳሌ ያመጣል። ስለዚህ ያነበነበ ሁላ አረብኛ ያነበነበ ሁላ አሊም የሚመስለን ሰዎች ትክክል አይደለም። ትክክለኛ ሱና ያለበት ከምንጩ ነው መማር ያለብን። ተመልከቱ። ጋር ተጋጨሽ ተላይ ቤትም ተጋጨሽ እንደ ኩረንቲ ገመዱ ሀሊቁ ጋር እንዲህ ነው ያለኸው። እዚህ ሲነካ አርሻ አደባባይ ሊቁ ጋር ይነካ። እዚህ ሲነካ አርሻ አደባባይ ሀሊቁ ጋር ቢማዕና አላህ ከአርሽ በላይ መሆኑን እየመሰከሩ ነው። አያች ምላሳቸው እኮ አንዳንዴ ይመሰክርባቸዋል ሳይፈልጉት ማለት ነው። ይህ ሰው ቢጠየቅ ቢጠየቅ ውሃብያ ነው የሚለው። ከአርሽ በላይ ነው ወይ ብትል ውሃብያ ነው የሚለው። ግን አንዳንዴ አላህ በምላሳቸው ሀቁን ያወጣዋል። አንድ ያለ ሲነካ አሸረፈ አልከልቅ ነቢራ ሂዶ ጨረሩ ይጮሃል። አሸረፈ አልከልቅ ዛታቸው ተነካ ማለት ያለ ህዛብ ተነካ ማለት ያለ ህዝብ ተነካ ማለት ዓለም ቀለጠ ሌላ ምናምን ሲል ሲል አለ። በዚህኛው በአህለል ኢማኖች በኩል ዋጋ አላገኘሽም። በነቃሩም በኩል ብቻ ያለው መዝገብ ነው ክፍት የሆነ ልሻሏል ወዲ አሁኑ ያችን ይስአ ማታ ተኝታ ጠዋት ተመልከቱ እች ሴት ከነቃሩን ጋነሽ ብለው እኚህ ሴት ተናገሯት። ያን ጫት ስላልቃመች ወንጀላ ጫቱን ስላልቃመች ነው። ሌላ ነገር ያለ እንዳይመስላችሁ። ከዛ ጠዋት ማታ ተኝታ ጠዋት ምን ተገኘች? ተመልከቱ። አስተግፊሩላሂል ዐዚም ተመልከቱ። ጠዋት ሲነሱ እንደ ቃሩን መሬት ውጧታል። እሷንም ማለት ነው። ምድረው ጥፋቷ ቃሚ የተባለችውን ጫት መጣሏ ማለት ነው። እንደዚህ እያሉ ነው የሚያጃጅሉብን እናት አባቶቻችን እነዚህ ሱፍያዎች፣ አሁን ላይ ያሉ ሱፍያዎች እንደዚህ አህባሾችን በተዘዋዋሪ ማለት ነው። ለምን እነሱም ሱፍያ ነን ስለሚሉ። እንደዚህ እያሉ ነው እማ የሚያጠሙት። ባረከላሁ ፊኩም። በጣም የሚያሳፍር ነገር ነው። የሚያሳዝን ነገር ነው። ተከታተሉ። አጭር ናት። አብሽር፣ ሌላም የሚናገረው በጣም ከባድ ንግግር አለ። አድምጡት። ጣላይ መሪ ቱ ዲያፋን አንሷ ገብታ ስታ ምን በቁፈራ የማይገኝ ነገር እኔ ዝሆነ ይባላል ሸላ ሀቂቅ የሆነችው መጣች። ተመልከቱ ተመልከቶች፣ ሁለተኛዋ ደግሞ መጣች። ሁለተኛዋ ደግሞ ሳይት መጣች። ወልዩ ጋር ማለት ነው። ከጎጃም እውነተኛ እሩህ ያላት መጣች። ዛሬዋ እኮ ካፊር ናት። እቺ ካፊር ናት። ተመልከቱ፣ ካፊር ከመሆኗ ጋር ስብሀና ላህ ካፊር ናት እኮ ተመልከቱ። ግን ይችኛዋን ምን ሆነች መጣይ ጊዜ ምን ይዛ ትመጣለች? አዲስ አንቀልበ ይዛ፣ አዲስ አንቀልበ ይዛ መጣች ማለት ልጅ ወልዳ ይዛ መጣች ማለት አይደለም። እዚህ ጋር ምንድን ነው የፈለገበት? ያኔ ልጅ ፈልጋ ማለት ነው። ሀጃዋ ምንድነው? ልጅ ስጡኝ ብላ ነው የመጣችው። ይህን ለምንድን ያልኳቸው ስለሚያብራራው ነው። ከዚህ በኋላ አድምጡት። አያችሁ፣ ልጅ ስጡኝ ብዬ መጣሁኝ አለች። ሀጃዋ ምንድነው? ልጅ ፈልጋ የመጣችው። ላ ስሽ እኔ መጡንም አላቅበት እንዲህ ሁሉንም እስከ ዛሬ ለፍቻለሁ፣ ከምታመጡበት አምጡ ነው። አላሁ አክበር፣ ተመልከቱ። ከምታመጡበት አምጡ፣ ማንን ወልዩን ማለት ነው። እስካሁን ለፍቻለሁ፣ ከምታመጡበት አምጡ እርሶ። አላህ ይጠብቀን። ልጅ የሚሰጠው ማን ነው? አላህ ነው እንጂ ወልይም ማንም ከአላህ ውጭ ልጅ ሊሰጥ አይችልም። ተመልከቱ። ምን አጋጠመኝ ነበርኩኝ? ብዙ ለፍቼ በዱዐ ብዙ ታክቼ መክኝ መውለድ አጥቼ በመለስ ታንቶ አጥቼ ይስቁብኛል ጎረቤቶች። ናውዝ ቢላህ። ተመልከቱ። ታከችኝ በዱዐም ብለን ምንም ላገኛል ቻልኩም እና አሁን እርሶ ካልሰጡኝ ወደ ሀገሬ ወደ ጎረቤት ይስቅብኛል። ሱብሓንላህ። ተመልከቱ ምን እንደሚያስተምሩት እናት አባቶቻችንን ማለት ነው። እንደምን ፈዝ ዝም መለስ አለቻቸው እንዲህ ነው። በአነጋገሯ ተጀዘቡና ወዲ ኸልዋ ገቡና ድንብሎ ልጅ አቅፋ ያዙና እንጅዛ ያሏት ወዲ ዙሪና። ተመልከቱ ወደ ኸልዋቸው ገቡና፣ ወደ ቤታቸው ማለት ነው። ያ ኸልዋ ማለት ብቻቸው አላህ የሚያመልኩበት ቦታ፣ እዛ ገቡና ልጅ ይዘው መጡ። ድንቡሎ ልጅ ይዘው መጡ። ኬት እንዳመጣ ይታወቅም፣ ከአላህ ውጭ ያላካል ልጅ ኬት ይዘው፣ ሱብሓነላህ። እንዲህ እያሉ ነው የሚያጃጅሏቸው። ተመልከቱ፣ እንዲህ እያሉ ነው የተውሂድ ጠር ሰው የሞተን ሰው እንዲጠራ እንዲለምን የሚያደርጓቸው እንደዚህ አይነት ውሸት እየቀጣጠፉ ነው። ተመልከቱ ልቁ ቁድረት ላ ቴት እንዲያመጡት አይታወቅም። ሊማ አይባልም ለምን አይባልም። አያቸው አሁን እንዴት እንደዚህ ሆነ ትላላችሁ? ልጅ የሚሰጠው አላህ ነው። ተቡ እንደዚህ አይነት እንትን አታውሩ እንዳይባሉ ምና ሊማ አይባልም ለምን አይባልም። ውሸታቸው ማለት ነው። ተመልከቱ፣ ሊማ አይባልም። እንዲያ ከሊቃቸው ቤት ቴት እንዲያመጡት እንጃ እንጂ ዛ ያሏ ወዲያ ዙሪና ማነው ነው እንደሱ ክንዱ ጠና። ተመልከት ይህን ልቅና ለሁሉም የልብ የሚያደርስ እንግዲህ የኔ ልጅ ነው። ጠበል እንዲያታስነኪ የቁራ ተመልከቱ፣ እንዳታስጠምቂው ጸበል፣ ብለው ልጁን ሰጧት። ልጅ የሚሰጡ አላህ ነው። ይህ የከባድ ንግግር ነው ወላሂ፣ ከስልምና ሊያስወጣ የሚችል ንግግር ከአላህ ውጭ ያለ አካል ልጅ ይሰጣል ማለት ይህ በጣም ከባድ ግን እስኪ ምን ሆነሽ። ከዚህ በኋላ በጣም የሚገርመኝ ነገር ደግሞ አድምጧቸው። እንደሚል እሷ ክርስቲያን አይደለ? አይ ክርስትና እናንሳለሽ ምን ብለው አምስት ዓመት ሲሞላ ያነሳሉ። ውሃ ግጥት ያለ ጊዜ ሞተባል ልጁ ሞተ። ተመልከቱ፣ ልጁ ሞተ። በቃ ያ ልጄ የሰጧት የነበረች ሞተ። ሞተ ጊዜ ሀገር ተሰብስቦ እንቅበር ያለ ጊዜ አይ አይሆንም የስብባ ስምር ለአምስት ዓመት ከዛ በኋላ መጣ። በምት ሰው ተሰብስቦ እንቅበር አላት። መሽሚያች ሴት የጭንታላት አይሆንም አለች። ይህ እውነት ወስጄ ላድርስ ሰጠኝ ፊት አለች። ይዛ ወስጄ ልስጠው ይሰጠኝ ዘንድ ማን እዛ ወልዩ ጋር ማለት ነው። እዛ ወስጄ እሰጠዋለሁ እንጂ አይቀበርም ልጅ ከሞተ በኋላ ብላ ልጇን ይዛ ወደ ሄደች ወደ ሰውዬ ወደ ወልዩ ማለት ነው። ደረሰ የእግር መሬት

ማን ነው እንደው፣ ቢላህ አሌይኩም እንደው ልጠይቃችሁ፣ ማን ነው የሞተን ሰው የሚያስነሳ? ከአላህ ውጭ የሚያስነሳ አለ? በፍጹም አይደለም። ስብሐናላህ፣ እኛ የሞተን የሚያስነሳ አላህን ብቻ ነው። እነዚህ ወልይ የሚባሉት ልጅ ከሰጡ የሞተን ያስነሳል እያሉ የሚያወሩ ከሆነ ታዲያ ምንድን ነው? ቆይ ምንድን ነው? ስብሐናላህ፣ ከአላህ ላይ ምን አስቀሩበት? ሁሉንም ወስደው ለመክሉቅ ፍጡር እየሰጡ እኮ ተመልከቱ። በአፍንጫው ለልጁ ሲለቁበት ውሃውን ሲያንጠባጥቡበት፣ እንጥስ ብሎ ልጁ ተነሳ። ተመልከቱ ማው ላይ እንደት እንደሚጫወቱበት። ታዲያ ለምን አልጠጣውም? እሱ ራሱ ይሄ ወልድ የተባለው ሰው ሲሞት ለምን ከራሱ የበለጠ ለዛ ልጅ አዝኖ ነው? ለምን እራሳቸው አይጠጡም? ወይ ደግሞ ለሚስቱ ለልጁ ለሁሉ ለምን እያጠጣ አላተረፋቸውም እስከዛሬ እንዲያሉ ነው ህዝቡ ላይ የሚጫወቱበት። ብለት አላህ ይጠብቃል። አይም ያረጉት ሞተ ተብሎ ጉድ ያለ ጎጃም፣ ጉድ ያለ ወሎ። ይህ አይወራም ለአቅለ ጎዶሎ ላይ መስለው ምን ሆን ተብሎ ተመልከቱ። ይሄ አይወራም ለአቅለ ጎዶሎ እያለ ጭራሽ። እኛ ደግሞ ያው ነገ ከነገ ወዲያ ድምፁ ሲደርሰን የዚህ ሰውዬ ታሊቅ እንደምናደርገው ለኡማው እንደምናስጠነቅቅ ስለሚያቅምን አለ ለአቅለ ጎዶሎ ይሄ አይገባውም አለ። ተመልከቱ። እንዲያሉ ነው ሌላውን ዋሃብያ አቅለ ጎዶሎ ወልዮች የማይወዱ እያሉ ነው። ነገር ግን እነሱ እንደዚህ ድንበር እያለፉ ሰዎች አላህን ከማምለክ ይልቅ ወደ መቃብር መጣራት፣ ወደ ተለያየ መቃብር እየሄዱ ከአላህ ውጭ ያለን አካል እንዲለምኑ የሚያደርጓቸው ለዚህ ነው። እኛ አህል ሱና ወልጀማ ቀብር መዘየርን አልከለከልም። የተዘየረው የተከለከለ አዘያየሩ ነው። ዝያራው ሳይሆን አዘያየሩ። አዘያየሩ አፈር ለመዝገን ከሆነ አዘያየሩ አመት ተጠብቆ ዶሪህ ተሰርቶለት ለተለያየ ነገር ከሆነ አይቻልም። ይሄ ክልክል ነው። እኛ አይደለም ነብዩን የከለኩት አለይሂ ሰላቱ ወሰላም። ነገር ግን እንደ ወንድ ልጅ ሄዶ እዚህ ቀብር ሊዘይር ይችላል። አሰላሙ አለይኩም አህለ ዲያር አድርጎ ሊመጣ ይችላል። ቀን ያዕኒ ሳይቆርጥ በአመት አንዴ መውሊድ እያለ ሳይሄድ ማለት ነው። ከዚህ በዘለለ ግን አውቀው አህለ ሱና ላይ ወልዮችን አይወዱም፣ ቀብር ዚያራ ይከለክላሉ እያሉ ስም እያጠፉ ራሳቸው ግን ወደዚህ አይነት ተውሂድ ብለው ወደዚህ አይነት ሽርክ ቢዲዓ ነው የሚጣሩት እና ጥንቃቄ ነው ያደረገ ላይ ላይ እንግዲህ ከዚህ በኋላ ያው ስድብ ስለሆነ ያው እህል ሱና የሚሳደቡበት ስለሆነ ይሄ ብዙም እንትን አይደለም። አላ ኩሊ ሀሊል